ተው በሻላሎ ተው በሻሎ የአሮታን አብረሽ ጫጉላ ላይ ሄደሽ ሽርሽር በዱባይ አቤት አቤት ውበት አቤት አቤት አቤት ሙሽራ ሙሽራ! አረ ሰው ግን እንዲህ ነው። እንደዚህ አባቱ የሚያምርበት ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ ቤተሰብ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ደህና ነኝ። ሙሽሪትና ሙሽራ እምር ስሯ ብሎባቸው ጨረቃ መስሎ ነው ዛሬ የመጡት ማለት ነው። እና የእውነት የእውነት የእውነት እንደዚህ ጫጉላ ሽርሽር እንደዚህ የሚያሳምር አልመሰለኝም ነበረ። ሩታማ ሩታማ ውበቱን ድፍት ድፍትን ያደረገብሽ ማለት ነው። እና ያው ሰርጋቸው ጥቂት ቀን የቀረው አንድ ካላቀም በኋላ ዱባይ ላይ ይደገስላቸዋል ማለት ነው። እና ሀይሉጋ፣ ሀይሉጋ ይሆ፣ እስኪ ሙሽሪት ቀና ቀና ቀና በሉ፣ ከፍ ከፍ ከፍ በሉ ነው የሚባለው። እስቲ እስቲ ሙሽሪት ጉድ ጉድ በይ ምኑን፣ እስቲ ጨፍሪ፣ ተንቀሳቀሽ ይባላል ማለት ነው። የመጀመሪያ ጊዜ ዩቲዩበሮች ሰርጋቸውን በዱባይ አድርገው በማደም ቅመሞች ሊሞሸሩ ነው ትላላችሁ ማለት ነው እና ኢኒዌይስ ማለት ነው እና በጣም ማለት በጣም ነው ዛሬ በጣም የሚያምሩት ማለት ነው እና በጣም ሲያምሩ የእኔ ቅመሞች ማለት ነው እና አንዳንድ ጊዜ የእውነት ነው። መታገስ ዋጋ አለው። መታገስ ለካ ለሁሉ ነገር ጥሩ ነው። የረጋ ወተት ቂቤ ቢወጣ ጥራቻ አያቴ ማለት ነው እና እርግጥ ስትሉ ሁሉ ነገር በቃ ሩታና አብሩሽ አይታችኋል። ከዛ ሁሉ መቦጣ ቦጥ በኋላ ከዛ ሁሉ ነገር በኋላ ዛሬ ላይ እንደዚህ አምራችሁ ተውበው ተገኝተዋል ማለት ነው እና ለምንም ነገር ትዕግስት ያስፈልጋል። አብሶ አብርሽ ለዚህ ለፍቅር ብዙ ነገር ከፍሏል ማለት ነው፣ ትግስተኝነቱ ሩታም ብዙ ሆናለች፣ ግን ከምንም በላይ ወሳኙ ሚዲያ፣ ወሳኙ ነገር ተ አብርሽ ነው። በጣም ብዙ ብዙ ነገር መስዋዕት ያደረገው ትዕግስትነቱን ሳናደንቅ አላልፈም። እንድነው መራራውን ጣፋጩን ለመቅመስ ግዴታ መራራውን መቅመስ አለብንና አብርሽ መጀመሪያ ጣፋጩን ቀመሰ፣ ከዛ በኋላ መራራውን ቀመሰ፣ አሁን ደግሞ ጣፋጩን እያጣጣመ ነው ማለት ነውና ኤኒዌስ ዛሬ ፏ ብልጭ ብለው በአማረ ልብስ ልብሶ አብሶ እንዴት አባቶ እንደሚያምርባት አብርሽም ሲያምርባት ላይ ዱባይ ላይ ዘና እያሉ ነው። ትናንትም እንዳያችሁት ሊቭ ላይ እየተናገሩ ነበረ ስለ ሰርጋቸው። ሰርጋቸው አልሬዲ ቅዳሜ ነው፣ ቅዳሜ ከሰዓት በኋላ ነው። ያው ዛሬም የሚመጡበት ምክንያት ስለ ሰርጋቸው አንዳንድ ነገር ለማውራት መሰለኝና ና እንደ ድሮ ሩታና አብሩሽ ቶሎ ቶሎ ቪዲዮ አይለቁም፣ እንደ ድሮ ቶሎ ቶሎ አይመጡም። ኢንዌይስ በቃ ስለዚህ ነገር ሊያወሩ ይመስለኛል የሚመጡት ማለት ነው። ለምን ኦልሬዲ ያው ዱባይ ነው ያሉት ዱባይ በጣም እየተዝናኑ ነው። ጥሩ ጊዜ እያሳለፉ እንደሆነ ያው በቲክቶክም በሶሻል ሚዲያም እያየነው ነው። እና በጣም ደስ ይላል። በጣም ደስ የሚል ነው። በቃ ከዛ ሁሉ ቡጡቡጥ ውስጥ፣ ውጣ ውረድ፣ ያ ግሩፕ እንደዛ ሆኖ አንድ ላይ ሆነው ማየት በጣም ትልቅ ነገር ነው ማለት ነው እና ያው ትዕግስት ነው ለዚህ ሁሉ ነገር ለዚህ ሁሉ ውጤት። ደግሞ አብሬሽ በጣም ሊበረታታ የሚገባው መልካም ሰው ነው እና በጣም መልካም ሰው ከምላችሁ በላይ ማለት ነው። አንዳንድ ጊዜ የዘራ ሆነ ጭል የእውነት አብሬሽ ማለት ነው አንተ በጣም ብዙ ነገር ዘርተካል እና የእውነት በብዙ ነገር እግዚአብሔር ይባርክግ እና ሌላ ምንም አለልም። ከሰርጉ በኋላ ደግሞ እመርቅ ካለው ማለት ነው። እና ሩታዬ በጣም አምሮብሻል ዛሬ፣ ደግሞ አለባበስሽን አስተካክለሽ ነው የመጣሽው። አንዳንድ ጊዜ ወጣ ያለ አለባበስ ትለብሻለሽ፣ እሱን ነገር አስተካኪ፣ በጣም ብዙ ኮሜንት ሲ እንዲደረግልሻል። እና በጣም በጣም ያማረብሽ ማለት ነው። እና አለባበስ ይሻምራል፣ ልብስ ይሻምራል። በቃ የሆነ ደስ የሚል ነገር አላችሁ። ትኩስ ሙሽራ በቃ አላደለን ይህን የጫጉላ ቤት ሙሽራ ስትዝናኑ ያለው የውበት ስሜት በቃ እንደዛ አዲስ ተፈቃሪዎች ነው የምትመስሉት። እና ያ ነገር ደስ ብሎኛል የእውነት ለመናገር ማለት ነው ና በቃ አንዳንድ ጊዜ እኮ ከጊዜ ብላ ከቆይ ጊዜ የምታገኙት ነገር እንደ አዲስ ነው የሚሆኑባቸው፣ እንደ አዲስ ነው ሁሉ ነገሩ የሚሆነው። እና ኤኒዌይስ የእውነት እኔ በጣም ደስ ብሎኛል። ና ዛሬ ማታ ቪዲዮ አላቸው ሙሽሪት ና ሙሽራ ያው ይመጡልናል ደስ በሚል ሁኔታ። ያው ስለሰርጋችሁ ትናንት ሰምታችኋል ብዬው ብዙ ሰው አስባለሁ። ቅዳሜ ነው ግን እንደዚህ በይፋ አልተናገረም ቦታው ምናምን የት እንደሆነም አልተናገሩም። ያው እሱን የሚያሳውቃል ብዬ ነበረ እና አሪፍ የመዝናናት ጊዜ ይሆንላችሁ። ፈታበሉ ተዝናኑ፣ ጊዜያችሁ የእናንተ ነው። ሙሽሪትና ሙሽራ፣ የጫጉላቢ ሽርሻሽራችሁ ፈታ እያረጋችሁ እያጣጣማችሁ አ በሉ ማለት ነው። እና ያው ሰርጋችሁም ደግሞ ያው በጹም ባይሆን ጥሩ ነበረ ግን ደስ ይላል፣ የእውነት በጣም ደስ ብሎኛል ማለት ነው። እና በቃ ረጋ ያለ ወተት ቂቢ ይወጣል ይባላል እና ለሙሽሬት እስቲ እንኳን መልካም የጋብቻ ቀን እያላችሁ ኮሜንት አድርጉ። ሙሽሬት ሙሽሬት እንኳን ደስ አላችሁ የአብራምና የሳራ ያድርግላችሁ እያልኩ ነው። እና የልጅ ምርቃ ነው ብላችሁ ደግሞ እንዳትንቁ፣ ይደርሳል ማለት ነውና ኢኒዌስ ማለት ነው ምንድን ነበር የሚባለው ልጅን በምን አየሽው ተመኘሽው ይዋ ምንድ በቃ ብዙም ዘፈን አልችልም እና ቆይም እንዴት ነው ልጄን በምን አየሽው ተመኘሽው ልጅቷን በምን አየሃት ተመኘሃት እንደዚህ እየተባለ በቃ አረ ኮሎማ እንኳለሽ ኮሎማ እንኳለሽ ዱባ ያሉ ልጆች ነው የኮሎማ ትላለች እና ለምሳሌ ግጥም ውስጥ ይቅርብኝና፣ ኤኒቤስ የእውነት በጣም እንዴ በቃ የሆነ አብሶሩታ አክተር ነው የምትመስለው ማለት ነው። እና ግን ማች ልብስ ለብሳችሁ የበለጠ ደግሞ ብትነሱ በጣም ነበር የሚያምረው። ይሄም ያምራል። መልካም የመዝናናት ቀን ይሆንላችሁ። ባይ ባይ።